አሰላሙ አሌይኩም ወረህመቱላሂ ወበረካቱ ያጀማ ጀማ፣ እንዴ ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ቤተሰብ፣ ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ። ላይክ ሰብስክራይብ ሸር ስታደርጉ የተለያየ ጥቅም ስለምናገኝ ላይክ ሰብስክራይብ ሸር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ኮሜንት አስቀምጡልኝ በቅንነት እኔ ይመልሳለሁ ማለት ነው። እና ውዶቼ በተረፈ ይመስላል ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው እንትን ከፍተን ኢሜል ፓስወርድ የዚህን ኢሜል ወይም ደግሞ ቢጠፋብኝ ከአሁን በኋላ ማለት ነው ጠቃሚ ጠቃሚ ነው

እንሂድ መጀመሪያ የት እንገባለን መሰላችሁ? ጉግል ክሮም እንገባለን። ጉግል ክሮም እንገባለን። ጉግል ክሮም መቼም አይጠፋችሁም ብዬ አስባለሁኝ። ከዛ የት ጋር እንገባለን መሰላችሁ? ከመጀመሪያው አላሳያችሁ ማለት ነው። ይህን ሥራ አላሳያችሁ ብዬ ነው። መጀመሪያ የት እንገባለን? እዚህ ጋ እንገባለን። እዚህ ጋር እንገባለን እዚህ ጋር ማለት ነው። ባለ ሶስቱ መጀመሪያ ኢ የምትለው ጋር አለች አደለ? እሷ ጋር እንገባለን። ከዛ እሷ ጋር ከገባን በኋላ እሷ ጋር ከገባን በኋላ የት እንሄዳለን መሰላችሁ? እዚህ ጋር እንገባለን። የት ጋር እንገባለን? እዚህ ጋር ሲች ሞር የሚለው ጋር እንገባለን። እዚህ ጋር እንገባለን ማለት ነው። እንትን የሚለው ጋር ከዛ መልሰን እዚች ሶስት ነጠብጣባለችበት ላይ ይቻት እዚህ አካውንት የምትለው ማለት ነው ይቻለች አደለ ያት እዚች ጋር እንገባለን። ይቺን ተገባን በኋላ መልሰን ኦኬ እነካታለሁ እች ነጠብጠባም ያለችበትን ቦታ ማለት ነው። ነካኋት፣ ከዛ መልሰን አሁንም መንካት አይችልም። ኦኬ መልሸ እዚህ ዩቱብ በላይ ያለችው አካውንት የምትለው ማለት ነው። እሷን እነካለሁኝ። ከዛ እሷን ነካሁኝ። ከዛ ምን መጣል ይመስላችሁ እዚህ ጋር ላሳያችሁ በቀስቷ አላሳያችሁ ማለት ነው። ኦኬ እዚህ ጋር ምን የሚል መጣ? ሆም የሚል መጣ። ፓስወርድ የሚል መጣ። ፐርሰናል ኢንፎርሜሽን የሚል መጣ። ኦኬ ዴትስ ኤንድ ፕሪቪውስ የሚል መጣ። ኦኬ ሴኩሪቲ የሚል መጣ። ፒፕል ኤንድ ሼሪንግ የሚል መጣ ፓይመንት ኤንድ ሰብስክሪቢሽን የሚል መጣ። ከዚህ ሁሉ የምናማረጠው ማን ነው? እች ነው የምናማረጠው፣ ሴኩሪቲ የምትለው ማለት ነው። ሴኩሪቲ የምትለው እንነካለን። ሴኩሪቲ ሴኩሪቲ። ኦኬ ሴኩሪቲ የምትለውን ከነካን በኋላ እዚህ ጋር ምን እንነካለን? እዚህ ጋር ፓስወርድ የሚለውን እንነካለን። ፓስወርድ የሚለውም ማለት ነው። ኢሜላችንንም እዚህ ጋር እናገኘዋለን ማለት ነው። ኢሜላችን ከጠፋብን ከዛ ከዩቲዩቡ ከጉግል ከጠፋብን ቀጥታ እዚህ ጉግል ክሮም እናገኘዋለን እዚህ ጋር ማለት ነው። ኢሜላችን ጠፋብን ብለን እንትን ማለት የለብንም ስልካችን ካለ እናገኘዋለን ኢሜላችንም ማለት ነው። ስለዚህ ፓስወርድ የሚለውን ነካሁኝ። ፓስወርድ የሚለውን ከነካሁ በኋላ ምን ይመጣልኛል መሰላችሁ? እዚህ ጋር ምን ይመጣልኛል? ኒው ፓስወርድ፣ አዲስ ፓስወርድ ነው የምታወጪው አለኝ። ከዛ አዲስ ፓስወርድ እዚህ ጋር ማለት ነው፣ ላሳያችሁ በቀስቶም ማለት ነው። እዚህ ጋር ኒው ፓስወርድ ነው የምታወጪው አለኝ። ከዛ አዎ ጠፍቶብኛል፣ ኒው ፓስወርድ ነው የማወጣው። ኦኬ፣ ሁለተኛው ደግሞ ምን ይላል? ፓስወርዱን ስትሮንግ ማድረግ አለብሽ። ስትሮንግ ብሎ ማለት ጠንካራ መሆን አለበት። ፓስወርድሽ ያላይ ነው ኮንፎርም ኒውስ ፓስወርድ እዚህ ጋር ደግሞ ኮንፎርም ኒውስ ፓስወርድ ማለት ላይኛው ያደረግነውን ፓስወርድ እዚህኛውም ላይ ማድረግ ነው ሌላ ፓስወርድ መቀየር አይደለም ሁለቱም ላይ ተመሳሳይ መሆን አለበት ማለት ነው ከዛ ያ የነበረው ፓስወርድ ቼንጅ ሆናል ማለት ነው ቼንጅ ይሆናል ይቀየራል የቱን ፓስወርድ ነው የምንይዘው አሁን የምናደርገውን ፓስወርድ ነው የምንይዘው ማለት ነው ገባችሁ ህቶቼ ካልገባችሁ ኮሜንት ላይ ንገሩኝ፣ አሳውቃችኋለሁ። እንሻላሁ ማለት ነው። ከዛ እዚህ ጋር ኒው ፓስወርድ የሚለው ጋር ልግባ ጌት

አሁንም እዚህ ጋር ያለየረኩትን ማለት ነው። እሺ ተከሉ አንድ ሁለት ሶስት አራት አንድ ሁለት ይሄ ቼንጅ ለዋለሁ ማለት ነው። ቼንጅ ፓስወርድ ያልኩት ቼንጅ ሆነ። አሁን ፓስወርዱ ተቀየረ። አያችሁት? ፓስወርዱ ተቀየረ ማለት ነው። ምን አይነት አሁን ፓስወርድ ተቀይሯል። ስለዚህ ፓስወርዴን አወቅኩ ማለት ነው። ስለዚህ እንደዚህ አድርጋችሁ ፓስወርዳችሁን መቀየር ትችላላችሁ ማለት ነው። ለዛሬ እዚህ ላይ ይበቀናል። አሰላሙ አለይኩም ወረህመቱላ አበረካቱ